የጌታ ጸጋ ይብዛላችሁ። የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ዛሬ የመጽሐፍ ቅዱስ ንባብ ጉዟችን 67ተኛ ቀን ላይ ደርሷል። በ67ተኛ ቀናችን የምናነባው መጽሐፈ ኢያሱን ከምዕራፍ 19 ጀምረን እስከ 21 ድረስ ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለው። ኢያሱ ምዕራፍ 19። ሁለተኛም ዕጣ በስምዖን ልጆች ነገድ በየወገኖቻቸው ወጣ፣ ርስታቸውም በይሁዳ ልጆች ርስት መካከል ነበረ። እነዚህም ርስታቸው ሆኑላቸው፦ ቤርሳቤ፣ ሴባ፣ ሞላዳ ሀጸር ሹአል፣ ባላ፣ ኤጼም፣ ኤልቶላድ፣ በቱል፣ ሄርማ፣ ዚግላግ፣ ቤት ማርካቦት፣ ሀጸር ሱሳ፣ ቤተ ለባኦት፣ ሻሩሄን፣ አስራ ሶስት ከተሞችና መንደሮቻቸው። አይን፣ ሪሞን፣ ኤቴር፣ አሻን አራት ከተሞችና መንደሮቻቸው እስከ ባዕላት ብኤርና እስከ ደቡቡ ራማት ድረስ በእነዚህ ከተሞች ዙሪያ ያሉ መንደሮች ሁሉ። የስምኦን ልጆች ነገድ ርስት በየወገኖቻቸው ወገኖቻቸው ይህ ነበረ። ከይሁዳም ልጆች ክፍል የስምኦን ልጆች ርስት ሆነ። የይሁዳም ልጆች እድል ፈንታ ስለበዛባቸው የስምኦን ልጆች በርስታቸው መካከል ወረሱ። ሶስተኛውም እጣ ለዛብሎን ልጆች በየወገኖቻቸው ወጣ። የርስታቸውም ድንበር ወደ ሳሪድ ደረሰ። ድንበራቸው በምዕራብ በኩል ወደ መርአላ ወጣ፣ እስከ ደባሼትም ድረስ በዮቅንአም ፊት ለፊት ወዳለው ወንዝ ደረሰ። ከሳሪድም ወደ ፀሐይ መውጫ ወደ ምስራቅ ወደ ኪሱልት ታቦር ዳርቻ ዞረ፣ ወደ ዳብራትም ወጣ ወደ ያፊአም ደረሰ። ከዚያም በምስራቅ በኩል ወደ ጋት ሄፍርና ወደ ኢታ ቃጺን አለፈ፣ ወደ ሪምንና ወደ ኒአ ወጣ። ድንበሩን በሰሜን በኩል ወደ ሃናቶን ዞረ፣ መውጫውም በኢፍታህኤል ሸለቆ ነበረ። ቀጣት፣ ነህላል፣ ሽምሮን፣ ይዳላ፣ ቤተልሔም አስራ ሁለት ከተሞችና መንደሮቻቸው። የዛብሎ ልጆች ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። አራተኛው መጣ ለይሳኮር ልጆች በየወገኖቻቸው ወጣ። ድንበራቸውም ወደ ኢዝራኤል፣ ወደ ከስሎት፣ ወደ ሱነም፣ ወደ ሐፍራይም፣ ወደ ሺኦን፣ ወደ አናሃራት፣ ወደ ረቢት፣ ወደ ቂሶን ወደ አቤጽ ወደ ሬሜት ወደ አይን ጋዲም ወደ አይን ሀዳ ወደ ቤት ጳጼቅ ደረሰ። ድንበሩም ወደ ታቦርና ወደ ሻእጹማ ወደ ቤት ሳሚስ ደረሰ። የድንበራቸውን መውጫ ዮርዳኖስ ነበረ። 16 ከተሞችና መንደሮቻቸው የኢሳኮር ልጆች ነገድ ርስት በየ ወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። አምስተኛው ምጣ ለአሴር ልጆች ነገድ በየ ወገኖቻቸው ወጣ። ድንበራቸውም ሄልቃት ሀሊ ቤጤን አዚፍ አላሜሌክ አማአድ ሚሽአል ነበረ። በምዕራብ በኩል ወደ ቄርሜሎስና ወደ ሺሆር ሊብናት ደረሰ። ወደ ፀሐይ መውጫ ወደ ቤት ዳጎን ዞረ። ወደ ዛብሎን ወደ ይፍታህኤል ሸለቆ በሰሜን በኩል ወደ ቤት ኤሜቅና ወደ ንኢሌልም ደረሰ። በስተግራም በኩል ወደ ካቡል ወጣ። ከዚያም ወደ ኤብሮን ወደ ረአብ ወደ ሃሞን ወደ ቃና እስከ ታላቁ ሲዶናም ደረሰ። ድንበሩም ወደ ራማ ወደ ተመሸገውም ከተማ ወደ ጢሮስ ዞረ። ድንበሩም ወደ ሆሳ ዞረ። መውጫውም በአክዚብ በኩል ወደ ባህሩ ነበረ። ኡማ፣ አፌቅ፣ ረአብ ደግሞ ነበሩ። 22 ከተሞችና መንደሮቻቸው የአሴር ልጆች ነገድ ርስት በየ ወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። ስድስተኛው ምጣ ለንፍታሌም ልጆች በየ ወገኖቻቸው ወጣ። ድንበራቸውም ከሄሌፍ ከጸነኢም ዛፍ ከአዳሚኔ ቄብ ከየብኒኤል እስከ ለቁም ድረስ ነበረ። መውጫውም በዮርዳኖስ ነበረ። ድንበሩም ወደ ምዕራብ አዝትታቦር ዞረ። ከዚያም ወደ ሁቆቅ ወጣ። ከዚያም በደቡብ በኩል ወደ ዛብሎን፣ በምዕራብ በኩል ወደ አሴር፣ በዮርዳኖስ በፀሐይ መውጫ ወደ ይሁዳ ደረሰ። የተመሸጉትም ከተሞች እነዚህ ነበሩ። ጺዲም፣ ጼር፣ ሃማት፣ ረቃት፣ ኬኔሬት፣ አዳማ፣ ራማ፣ አሶር፣ ቃዴስ፣ ኤድራይ፣ ሃይነሐጾር፣ ይርአን፣ ሚግዳልኤል፣ ሆሬም፣ ቤት አናት ቤት ሳሚስ አስራ ዘጠኝ ከተሞችና መንደሮቻቸው። የነፍታሌም ልጆች ነገድ ርስት በዩ ወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። ሰባተኛው ምጣ ለዳን ልጆች ነገድ በዩ ወገኖቻቸው ወጣ። የርስታቸውም ዳርቻ ይህ ነበረ፣ ጾርአ፣ ኤሽታኦል፣ ኢርሼሜሽ፣ ሸእለቢን፣ ኤሎን፣ ይትላ፣ ኤሎን፣ ተምና፣ አቃሮን፣ ኢልተቄ፣ ገባቶን፣ ባዕላት፣ ይሁድ፣ ብኔብረቅ፣ ጋትሪሞን፣ ሚያርቆን በኢዮጴ ፊት ለፊት ካለው ዳርቻ ጋር ራቆን። የዳንም ልጆች ዳርቻ አልበቃቸውም። የዳንም ልጆች ከሼሌም ጋር ሊዋጉ ወጡ፣ ያዟትም፣ በሰይፍም ስለት መቷት፣ ወረሷትም፣ ተቀመጡባትም፣ ስሟንም በአባታቸው በዳን ስም ዳን ብለው ጠሯት። የዳን ነገድ ርስት በየወገኖቻቸው እነዚህ ከተሞች እና መንደሮቻቸው ናቸው። ምድሩንም ሁሉ በየድንበሩ ርስት እንዲሆን ከፍለው ከጨረሱ በኋላ የእስራኤል ልጆች ለነዌ ልጅ ለኢያሱ በመካከላቸው ርስት ሰጡት። በኤፍሬም ተራራማ አገር ያለችውን ተምናሴራ የምትባለውን የፈለጋትን ከተማ እንደ እግዚአብሔር ትእዛዝ ሰጡት። ከተማም ሰርቶ ተቀመጠባት። ካህኑ አላዛር የነዌም ልጅ ኢያሱ፣ የእስራኤልም ልጆች ነገዶች፣ የአባቶች አለቆች በእግዚአብሔር ፊት በሴሎ በመገናኛው ድንኳን ደጃፍ አጠገብ በእጣ የተካፈሉት ርስት ይህ ነው። ምድሪቱንም መካፈል ጨረሱ። ምዕራፍ 20 እግዚአብሔር ኢያሱን እንዲህ ብሎ ተናገረው፤ ለእስራኤል ልጆች እንዲህ ብለህ ተናገራቸው፤ ሳይወድድ ሳያውቅም ሰውን የገደለ ገዳይ እንዲሸሽባቸው በሙሴ እጅ የነገርኳችሁን መማጸኛ ከተሞችን ለዩ። ከደም ተበቃዩ መማጸኛ ይሆኑላችኋል። ከእነዚህም ከተሞች ወደ አንዲቱ ይሸሻል፤ በከተማይቱም በር አደባባይ ቆሞ በከተማይቱ ሽማግሌዎች ጆሮ ነገሩን ይናገራል፤ እነርሱም ወደ ከተማይቱ ይቀበሉታል፤ የሚቀመጥበትም ስፍራ ይሰጡታል። ደም ተበቃዩ ቢያሳድደው አስቀድሞ ሳይጠላው ባልንጀራውን በስተት ስለገደለ ነብሰ ገዳዩን በእጁ አሳልፈው አይሰጡትም በማህበሩ ፊት ለፍርድ እስኪቆም ድረስ በዚያ ወራት ያለው ታላቁ ካህን እስኪሞት ድረስ በዚያች ከተማ ይቀመጥ። ከዚያም ወዲያ ነብሰ ገዳዩ ይመለሳል፣ ወደ ከተማውም ወደ ቤቱም ሸሽቶ ወደ ወጣባትም ከተማ ይገባል። በንፍታሌም ባለው በተራራማው አገር በገሊላ ቃዴስን በኤፍሬም ባለው በተራራማው አገር ሴኬምን በይሁዳም ባለው በተራራማው አገር ኬብሮን የምትባሏን ቅርያት አርባቅን ለዩ። በዮርዳኖስ ማዶ በኢያሪኮ ወደ ምስራቅ ከሮቤል ነገድ በምድረበዳው በደልዳላው ስፍራ ቦሶርን ከጋድም ነገድ በገለአድ ራሞትን ከምናሴም ነገድ በባሳን ጎላንን ለዩ። በማህበሩ ፊት እስኪቆም ድረስ በደም ተበቃዩ እጅ እንዳይሞት ሳያውቅ ሰውን የገደለ ወደዚያ እንዲሸሽ ለእስራኤል ልጆች ሁሉ በመካከላቸውም ለሚቀመጥ መጻተኛ የተለዩ ከተሞች እነዚህ ናቸው። ኢያሱ ምዕራፍ 21 የሌዋውያን አባቶች አለቆች ወደ ካህኑ ወደ አልአዛር ወደ ነዌም ልጅ ወደ ኢያሱ ወደ እስራኤልም ልጆች ነገዶች አለቆች ቀረቡ። በከነአን ምድር ባለችው በሴሎ እግዚአብሔር በሙሴ እጅ የምንቀመጥባቸውን ከተሞች ለከብቶቻችንም መሰማሪያዎች ትሰጡን ዘንድ አዟል ብለው ተናገሯቸው። የእስራኤልም ልጆች እንደ እግዚአብሔር ትእዛዝ ከርስታቸው እነዚህን ከተሞችና መሰምሪያቸውን ለሌዋውያን ሰጡ። ለቃአትም ወገኖች እጣ ወጣ። ሌዋውያንም ለነበሩ ለካህኑ ለአሮን ልጆች ከይሁዳ ነገድ፣ ከስምዖን ነገድ፣ ከብንያም ነገድ አስራ ሶስት ከተሞች በእጣ ሆኑላቸው። የቀሩትም ለቃዓት ልጆች ከኤፍሬም ነገድ ከዳንም ነገድ ከመናሴም ነገድ እኩሌታ አስር ከተሞች በእጣ ሆኑላቸው። ለጌድሶንም ልጆች ከይሳኮር ነገድ ከአሴርም ነገድ ከንፍታሌምም ነገድ በባሳንም ካለው ከመናሴ ነገድ እኩሌታ 13 ከተሞች በእጣ ሆኑላቸው። ለሜራሪም ልጆች በየወገኖቻቸው ከሮቤል ነገድ ከጋድም ነገድ ከዛብሎንም ነገድ 12 ከተሞች ሆኑላቸው። እግዚአብሔር በሙሴ እጅ እንዳዘዘ የእስራኤል ልጆች እነዚህን ከተሞችና መሰማሪያቸውን ለሌዋውያን በእጣ ሰጡ። ለይሁዳም ልጆች ነገድ ከስምዖን ልጆች ነገድ ከተማቸው የተጠሩትን እነዚህን ከተሞች ሰጡ። የፊተኛው ዕጣ ለእነርሱ ስለወጣ የሌዊ ልጆች የቃት ወገን ለሆኑ ለአሮን ልጆች ሆኑ። በይሁዳ ተራራማ ሀገር ያለችው ቅሪያት ባርቅ የምትባለውን ከተማ በዙሪያ ያለውን መሰመሪያ ሰጧቸው። እርሷም ኬብሮን ናት። ይህም አርባቅ የኤናቅ አባት ነበረ። የከተማይቱን እርሻ ግን መንደሮቿንም ለዩፎኒ ልጅ ለካሌ ርስት አድርገው ሰጡት። ለካህኑም ለአሮን ልጆች እነዚህን ሰጡ። ለነብሰ ገዳይ መማጸኛ ከተማ የሆነችውን ኬብሮንንና መሰምሪያዋን፣ ልብናንና መሰምሪያዋን፣ የቲርንና መሰምሪያዋን፣ ኤሽትሞአንና መሰምሪያዋን፣ ሆሎንንና መሰምሪያዋን፣ ዳቤርንና መሰምሪያዋን፣ አይንንና መሰምሪያዋን፣ ዮጣንና መሰምሪያዋን ቤትሳሚስንና እና መሰምሪያዋን፣ ከእነዚህ ከሁለቱ ነገዶች ዘጠኝ ከተሞችን ሰጡ። ከብንያምም ነገድ ገባዖንና መሰምሪያዋን፣ ናሲብንና መሰምሪያዋን፣ አናቶትንና መሰምሪያዋን፣ አልሞንንና መሰምሪያዋን፣ አራት ከተሞችን ሰጡ። የአሮን ልጆች የካህናት ከተሞች ከመሰምሪያቸው ጋር አስራ ሶስት ናቸው። ለቀሩትም ለቃት ልጆች ወገኖች ሌዋውያን የእጣቸው ከተሞች ከኤፍሬም ነገድ ደረሷቸው። በኤፍሬም ተራራማ ሀገር ለነብሰ ገዳይ መማጸኛ ከተማ የሆነችውን ሴኬምንና መሰምሪዋን ጌዝርንና መሰምሪዋን ቂብፃይምንና መሰምሪዋን ቤትሆሮንንና መሰምሪዋን አራቱን ከተሞች ሰጧቸው። ከዳንም ነገድ ኤልተቄንና መሰምሪያዋን፣ ገባቶንንና መሰምሪያዋን፣ ኤሎንንና መሰምሪያዋን፣ ጋትሪሞንንና መሰምሪያዋን አራቱን ከተሞች ሰጧቸው። ከመናሴም ነገድ እኩሌታ ታእናክንና መሰምሪያዋን፣ ጋትሪሞንንና መሰምሪያዋን ሁለቱን ከተሞች ሰጧቸው። የቀሩት የቀአት ልጆች ወገኖች ከተሞች ሁሉ ከመሰምሪያቸው ጋር አስር ናቸው። ለሌዋውያን ወገኖች ለጌድሶ ልጆች ከምናሴ ነገድ እኩሌታ ለነብሰ ገዳይ መማፀኛ ከተማ በባሳን ውስጥ የሆነችውን ጎላንንና መሰምሪያዋን በኤሽትራንንና መሰምሪያዋን ሁለቱን ከተሞች ሰጧቸው። ከይሳኮርም ነገድ ቂሶንንና መሰምሪያዋን፣ ዳብራትንና መሰምሪያዋን፣ የርሙትንና መሰምሪያዋን አይን ጋኒምንና መሰምሪያዋን አራቱን ከተሞች ሰጧቸው። ከአሴርም ነገድ ሚሽአልንና መሰምሪዋን አብዶንንና መሰምሪዋን ሄልቃትንና መሰምሪያዋን ረአብንና መሰምሪዋን አራቱን ከተሞች ሰጧቸው። ከነፍታሌምም ነገድ ለነብሰ ገዳይ መማፀኛ ከተማ የሆነችውን በገሊላ ውስጥ ቃዴስንና መሰምሪዋን ሐሞት ዶርንና መሰምሪዋን ቀርታንንና መሰምሪያዋን ሶስቱን ከተሞች ሰጧቸው። የጌድሶን ልጆች ከተሞች ሁሉ በየወገኖቻቸው አስራ ሶስት ከተሞች ከመሰምሪያቸው ጋር ናቸው። ከሌዋውያን ለቀሩት ለሜራሪ ልጆች ወገን ከዛብሎን ነገድ ዮቅን አምንና መሰምሪያዋን ቀርታንንና መሰምሪያዋን ዲሞናንና መሰምሪያዋን ነህላንንና መሰምሪያዋን አራቱን ከተሞች ሰጡ። ከሮቤልም ነገድ ቦሶርንና መሰምሪያዋን የሐፅንና መሰምሪያዋን ቅዴሞትንና መሰምሪያዋን የፍአትንና መሰምሪያዋን አራቱን ከተሞች ሰጡ። ከጋድም ነገድ ለነብሰ ገዳይ መማፀኛ ከተማ የሆነችውን በገላአድ ውስጥ ራሞትንና መሰምሪያዋን፣ መሃናይምንና መሰምሪያዋን፣ ሐሴቦንንና መሰምሪያዋን እያዜረንና መሰምሪያዋን አራቱን ከተሞች ሰጡ። ከሌዋውያን ወገኖች የቀሩት የሜራሪ ልጆች ከተሞች ሁሉ በየወገኖቻቸው እነዚህ ነበሩ፤ እጣቸውም 12 ከተማ ነበረ። በእስራኤል ልጆች ርስት መካከል የነበሩት የሌዋውያን ከተሞች ሁሉ 48 ከተሞችና መሰምሪያዎች ነበሩ። እነዚህም ከተሞች እያንዳንዳቸው ከመሰምሪያቸው ጋር ነበሩ። እነዚህም ከተሞች ሁሉ እንዲሁ ነበሩ። እግዚአብሔር የሚሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ፣ ወረሷትም ተቀመጡባትም። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጆቻቸው አሳልፎ ሰጣቸው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። ይላል ማታ ሶስት ሰዓት ላይ ቲክቶክና ቴሌግራም ላይ ተገናኝተን የእግዚአብሔርን ቃል ስለምናጠና እዛ እንድትመጡና እንድታጠኑ ጋብዛቸዋለሁ። የጌታ ጸጋ ይብዛላቸ